አንድ አምላክ በሚሆን በአቦል መንፈስ ቅዱስም መጋቢት ስምንት በዚህ ቀን ጻድቅ ንጉስ ቆስተንጢኖስ አረፈ። የዚህ ቅዱስ የአባቱ ስም ቁንስጣ የእናቱ ስም ሌኒ ነው። ቁንስጣም በራጤ ለሚባል አገር ንጉስ ነው። መክሰሚያኖስ በሮሜ በአንጾኪያ እና በግብፅ ላይ ነግሶ ነበር። ይህም ቆንስጣ አላማዊ ነበር፣ ግን በጎ ስራ ያለው እውነትን የሚወድ በልቡናም ይቅርትና ረራይ ተመላ ክፋት ነው ወደ ሮሃ ከተማ ወደ ሄደ ጊዜ እሌኒን አይቶ ሚስት ልትሆኖ አገባት። እርሷም ክርስቲያናዊ ናት። ንጉስ ቆስጠንጢኖስንም ጸንሳ ወለደችው። ስሙንም ቆስጠንጢኖስ ብላ ጠራችው። ይህም ዥንጉርጉር ማለት ነው። ከዚህም በኋላ ንጉስ ቁንስጣ እሌኒን በዚያው ትቶ ወደ በራጥያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያው ኖሮች የክርስትና ትምህርትን አስተማረችው። ይቅርታና ረራዬ በክርስቲያን ወገኖች ላይ እንዲያደርግ በልቦናው ተዘራበት ነበር። እርሷ ክርስቲያን ስትሆን የክርስትና ጥምቀትን ታጠምቆ ዘንድ አልደፈረችም። መንፈሳዊ እውቀትን ሁሉ በማስተማር አሳደገችው። ዳግመኛም ለመንግስት ልጆች የሚገባውን ሁሉ። ከዚህም በኋላ ወደ አባቱ ሰደደችው። አባቱን ባየው ጊዜ ደስ ተሰኘበት እውቀትን የተመላ ሆኖ ፈረስ በመጋለበም ብርቱና የጸና ሆኖ አግኝቶታልና በበታችም በበታችን መስፍን አድርጎ ሾሞ በመንግስቱ ስራ ላይ ሁሉ ስልጣን ሰጠው ከሁለት ዓመት በኋላ አባቱ አረፈ ቆስጠንጢኖስም መንግስቱን ሁሉ ተረከበ በቀና ፍርድም የሚፈርድ ሆነ ከእርሱ በፊት የነበሩ ነገስታት የተጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ አሕዛብም ሁሉ ታዘዙለት ወደዱትም የአገዛዙ ቅንነትና የፍርዱ ትክክለኛነት በሀገራች ሁሉ እስኪሰማ ተገዙለት። የሮሚ ሀገር ሰዎች ታላላቆች መልእክትን ወደ እርሱ ላኩ፣ ከካሃዲ መክሰሚያኑስ ጽኑ አገዛዝ እንዳድናቸው እየለመኑ እርሱ አሰቃይቷቸው ነበርና። መልእክታቸውንም ባነበበ ጊዜ ስለደረሰባቸው መከራ እጅግ አዘነ። ያድናቸው ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዘን እንሆ ከቀኑ ስድስት ሰዓት በቀትር ጊዜ ህብረ ወደ ከዋክብት የሆነ መስቀል ታየው በላያም የዩናኒ ቋንቋ ኒኮስጣጣን የሚል ጽሑፍ አለ። ትርጓሜው በዚህ ጠላትን ድል ታደርጋለህ ማለት ነው። የመስቀሉም ብርሃን የፀሐይን ብርሃን ሲሸፍነው ባየ ጊዜ አደነቀ። በላይም ስለተጻፈውም አስቦ ለጭፍሮቹ አለቆች እና ለመንግስት ታላቅ ባለስልጣኖች ያሳያቸው። እነርሱም ቢሆኑ ይህም መስቀል ስለምን እንደተገለጠ አላወቁም። በዚያችም ሌሊት የእግዚአብሔር መልአክ ለቆስጠንጢኖስ በራእይ ተገልጦ እንዲህ አለው፣ በቀኑ እኩሌታ በቀትር ባየኸውም በዚህ መስቀል አምሳል ለአንተ ምልክት አድርግ፣ በእርሱም ጠላትን ድል ታደርጋለህ አለው። ከእንቅልፉም በነቃ ጊዜ ልቡ ጸና። የወርቅ መስቀልም አሰርቶ በነገሰበት ዘውድ ላይ አደረገው። መኳንንቱና ወታደሮቹ፣ ጭፍሮቹ ሁሉ መስቀል ሰርተው በጦር መሳሪያቸው ላይ ያደርጉ ዘንድ አዘዛቸውን፣ እርሱም እንዳዘዛቸው አደረጉ። ይህም የሆነው በበራጢያ በነገሰ በሰባተኛ ዓመቱ ነው። የሮሜ ሰዎች ከሥቃያቸው ሊያድናቸው ሰራዊቱን ሰብስቦ ተነስቶ ወጣ። መክሰሚያኖስም ሰምቶ በታላቅ ወንዝ ላይ ታላቅ ድልድይ ሰርቶ ወደ ቆስጠንጢኖስም ተሻግሮ ከእርሱ ጋር ተዋጋ። የመስቀሉም ምልክት ቀድሞ በታየ ጊዜ የመክሲሚያኖስ ሰራዊት ድል የሆኑ ነበር። የቆስጠንጢኖስም ሰራዊት ከመክሲሚያኖስ ሰራዊት ብዙ ሰው ገደሉ። የቀሩትም ሸሽተው ሲሄዱ ከመክሲሚያኖስ ጋር ይሻገሩ ወደ ሮሜ ሲገቡ ድልድይ ላይ የወጡ ድልድዩም፣ ፈርሶ ፈርኦን ከነ ሰራዊቱ ጋር እንደሰጠመ እንዲሁ መክሲሚያኖስም ከሰራዊቱ ጋር ሰጠመ። ቆስጠንጢኖስም ወደ ሮሜ ሀገር ሲገባ የሮሜ ሀገር ከካህናት ጋር መብራቶችን ይዘው በእንቁ የተሸለሙ አክሊሎችን ደፍተው እምቢልታ የነፉ ተቀበሉት፣ የተማሩ ሊቃውንት የከበረ መስቀልም ሲያመሰግኑ የሀገራችን መዳኛ ይሉት ነበረ። ለከበረ መስቀልም ሰባት ቀን በዓል አደረጉ። ቆስጠንጢኖስም ዳግመኛ በሮሜ ነገሰ። ከሀይዶች ሆኑ መክሲሚያኖስና ና ዲዮቅልጥያኖስ ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ያሰሯቸውን እስረኞች ሁሉ ፈታቸው። ደግሞ የጣዋታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፍቱ ብሎ አዋጅ አስነገረ። ዳግመኛም ክርስቲያኖችን እንዲያከብሯቸው እንጂ እንዳያዋረዳቸው፣ የጣዋታቱንም ገንዘብና ምድራቸውም ለካህናት እንዲሰጣቸው አዘዘ። ክርስቲያኖችም በአረማውያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችን ሐዋርያት እንዳዘዙ ማንም ሰው በሰሙነ ሕማማት ስራ እንዳይሰራ አዘዘ። በነገሰ በ11 ዓመት በሮሜ ሊቃ በሶል ጴጥሮስ እጅ የክርስትና ጥምቀት ተጠመቀ። ሰራዊቱም ሁሉ ይህን የከበረ መስቀል ከተገለጠለት በኋላ በአራት ዓመት ነው። ከዚህም በኋላ በእርሱ እርዳታና ድል ያገኘበትን የሚያድን ስለሆነ ስለ ጌታችን መስቀል ተመረምር ዘንድ እናቱን እሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞች አይሁድ ቀብሮት ከደፈኑት ቦታ አወጣችሁ በዘመኑም ሃይማኖታቸው ይቀና የሶስት መቶ አስራ ስምንት ሊቃነ ጳጳሳት የአንድነት ስብሰባ በኒቂያ ስላሪዎ ተደረገ ለክርስቲያኖች መመሪያ በበጎ አሰራር ክርስቲያኖች ስረት ተሰራች ከዚህ በኋላም በመጠራጣያ ታላቅ ከተማ ሊሰራ አሰበ እንዳሰበውም ታላቅ ከተማ ሰርቶ በስሙ ቁስጥንጥንያ ብሎ ጠራት በውስጧም አምላክን በወለደች በመቤታችን በቅድስት ድንግል ማርያም ስም በአግያና በሶፊያም ታላቅ ቤተክርስቲያን ሰራ። መንፈሳዊ በሆነ መልካም ጌጥ ሁሉ አስጌጣት። በውስጧም ከሐዋርያት የብዙዎች አጽም ከሰማዕታትና ከጸሐይ ቅዱሳን ጻድቃን ስጋቸው ስለሚሰበሰብ የክብር ባለቤት ጌታችን ደስ አሰኝቶ መልካም ተጋድሎ ከፈጸመ በኋላ በኒቆምዲያ ከተማ ጥቂት ታሞ አረፈ። ገንዘቡንም በወርቅ ሳጥን አድርገው ተሸክመው ወደ ቁስጥንጥንያ ያደረሱት የጳሶቱን አለቆች ካህነት ሁሉ ህዝቡን ጋር ወጥተው ተቀበሉት። በብዙ ጸሎትም በመዘመርና በመሌት በምስጋና ወደ ከበሩ ሀረት ቤተ መቅደስ አስገብተው በክብር አኑሩት። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። እዛ አቅረብኩ ማይሬት አዘክሪ ማረፍ መተጸምዱ ዘልፈለላ ናብብ ተወከብ ዘኔቴ መጻፈ እንተረሰከ እግዚኦ